በመልካምና በመጥፎው መካከል መምረጥ ሳይሆን በሁለት መልካሞች መካከል የተሻለውን መምረጥ ነው። ያማረ ፍጻሜ ያለው በቀላሉ ምርጫችሁ ውስጥ ሳይሆን እንደ ቃሉ በሆነው ምርጫችሁ ውስጥ ነው እንጂ ስለ ራስ ህይወት፣ ስለ ማንነት፣ ስለ ክብር ከማንም የተሻለ መስራት ሰክሰስፉል መሆን እየቻለ ከማንም ሰው በታች ስትሆን እንዴት ደንታቢስ ትሆናል? ህይወት በምትፈልጉት አቅጣጫ ሚዛን እንዲደፋ ከፈለጋችሁ በምትፈልጉት አቅጣጫ መጫን ይጠይቃል። ድል ያለው በቀላሉ ምርጫ ውስጥ አይደለም እንደ እግዚአብሔር ቃል በሆነው ምርጫ ውስጥ ነው። የተበለጣችሁት ምስኪን ህይወት እየኖራችሁ ያላችሁትና የተሸነፋችሁት አታችሁ አይደለም። ውዱን ነገር በርካሹ ነገር ለወጣችሁ፣ የዘላለሙን ነገር በጊዜያዊ ነገር ተካችሁ እ ሰው እንዲህ አርጎ ብኩርናውን አቃለላት መብቱን ስልጣኑን እድሉን አሳልፎ ሰጠ። ከፍም ዝቅም የሚያደርግህ የገዛ ምርጫ የገዛ ውሳኔ። የሰዎች የዕለት ተዕለት እንቅስቃሴ የሰዎች የዕለት ተዕለት ህይወት በምርጫና በውሳኔ የተሞላ ነው። ዛሬ ጠዋት እንኳን ከእንቅልፋችን ስንነሳ ምን እንደምንለብስ መርጠናል። ምን እንደምንበላ መርጠናል። ስንት ሰዓት መነሳት እንዳለብን መርጠናል፣ ወስነናል። በህይወታችሁ እንድታቆ የሚገባው መሰረታዊ ነገር ቢኖር ምንድ ነው? ሰውን ከፍም ዝቅም የሚያደርገው የገዛ ምርጫው የገዛ ውሳኔው እንደሆነ ነው። ማንም ሰው አንተን ከፍም ዝቅም የማድረግ አቅምም ችሎታውም የለውም። ገንዘብ ማጣትህ ስራ ማጣትህ፣ ወላጆች ማጣትህ ወይም የደረሰብህ የህይወት ፈተናና መከራ ከፍም ዝቅም አንተን የማድረግ ችሎታ አቅም የለውም። በህይወታችን የምናልፍባቸው ብዙ ውጣ ውረዶች አሉ። ከፍታ፣ ዝቅታ፣ ማግኘት፣ ማጣት፣ መወደድና መጠላት፣ መፈለግና መገፋት የተለያዩ የህይወት መንገዶችን እናልፋለን። ነገር ግን የእኛን የህይወት ቦታ የህይወት አይነታችንን ስፍራችንን የሚወስነው የገዛ ምርጫችንና የገዛ ውሳኔያችን ነው። አንዳንድ ሰዎች ቶሎ ይመርጣሉ፣ ሌሎች ሰዎች ቶሎ ይወስናሉ። አንዳንድ ሰዎች ቸኩለው ይመርጣሉ፣ ሌሎች ሰዎች ደግሞ ቸኩለው ይወስናሉ። ሌሎች ዘግይተው ይመርጣሉ፣ ሌሎች ደግሞ ዘግይተው ይወስናሉ። ሌሎች ደግሞ በጭራሽ የመምረጥ አቅም የላቸውም፣ ወይም ደግሞ በጭራሽ ሆኑ የመወሰን አቅም የላቸውም። አንድ ሰው አልመርጥም ብሎ ቢል እንኳን ባለመምረጡ መርጧል። አልወስንም ብሎ ቢል እንኳን ባለመወሰኑ ወስኗል። ከምርጫና ከውሳኔ ነፃ ሆኖ የሚኖር ሰው የለም። መማርን አልመርጥም ብለህ ካልክ መሃይምነት መርጠሃል ማለት ነው። ለመነሳት ካልወሰንክ ውድቀት ለመቅረት ወስነሃል ማለት ነው። የተሻለ የሕይወት ሁኔታ ውስጥ ለመምጣት ካልወሰንክ በዛው የሕይወት ውድቀት ውስጥ ለመቀጠል ወስነሃል። ብዙ ወጣቶች ወይም ደግሞ ብዙ ሰዎች ደስተኛ ያልሆንኩት ወይም ያልተሳካልኝ የምፈልገው ነገር ስላልተሟላ ነው ብለው ያስባሉ ወይም ይላሉ፣ እንደ ምክንያት ያቀርባሉ። ሌሎች ደግሞ በቤተሰብ ምክንያት ነው ደስተኛ ወይም ስኬታማ ያልሆንኩት፣ ከገጠመኝ ፍቅረኛ ካለፍኩበት የህይወት ውጣ ውረድ የተነሳ ነው፣ በቤተሰቦቼ መሞት ነው ወይም ደሃ ሀገር ውስጥ ስለተወለድኩኝ ነው ብለው የሚያስቡ ብዙ ሰዎች አሉ። እነዚህ ምክንያቶች ምንም ይሁኑ ምንም አንተ ስኬታማ ላለመሆነ ወይም ደስተኛ ላለመሆነ እንደ ምክንያት አድርገ የምታቀርባቸው ነገሮች አንተ ምክንያት አድርጋ አቀረብካቸው እንጂ ምክንያቶቹ ውሃ ማይቋጥሩ አንተ ካለፍክበት ሁኔታ በላይ ያለፉና አንተ ያልደረስክበት ሁኔታ ላይ መድረስ የቻሉ ሰዎች ስትመለከት የአንተ ምክንያት እዚህ ግባ የማይባል ተራ ምክንያት እንደሆነ መገንዘብ ይቻላል። እናንተ ብቻ ያለፋችሁ የሚመስላችሁ ከሆነ ተሳስታችኋል። ያልሰማችሁት እንጂ ያልሆነ ነገር በምድር ላይ የለም። ብዙ ነገር በምድር ላይ ሆኗል። ምድር ብዙ ነገር አስተናግዳለች። እናንተን ከስኬት ወደ ኋላ ያስቀራችሁ ደስተኛ እንዳትሆኑ ያደረጋችሁ ነገር የገዛ ምርጫችሁና የገዛ ውሳኔያችሁ እንደሆነ ማወቅ ተገቢ ነው። ትልልቅ ለውጥ ያመጡ ጓደኞቻችሁ ከእናንተ በጣም አስገራሚ ውሳኔ የወሰኑ በገዛ ህይወታቸው፣ በገዛ ማንነታቸው፣ በመንገዳቸው ላይ አስገራሚ አንኤክስፔክትድ የሆነ ማንም ሊጠብ ያልጠበቀውን ሊገምት ያልቻለውን ውሳኔ መወሰን የቻሉ ሰዎች ናቸው። ምናልባትም አንተ መወሰን የሳሳህለትን መወሰን ያዘንክለትን ወይም የፈራህለትን ውሳኔ መወሰን ችለዋል ሰዎቹ። አንተ ምክንያቶች ስደረድር፣ በተለያዩ አቅጣጫዎች ለራስ ይቅርታ ስትሰጥ፣ ስሜትህን ምቾትህን፣ የተለያዩ ክብርህን፣ አጉልኩራትህን ስትንከባከብ፣ እነሱ ግን በራሳቸው ላይ ጨክነው በክብራቸው ላይ ጨክነው ምቾታቸውን ትተው ትልቅ ውሳኔ፣ በጣም ትልቅ ውሳኔ፣ ከባድ ውሳኔ መወሰን የቻሉ ሰዎች ትልቅ ደረጃ መድረስ ችለዋል። ያንተ የዛሬ ህይወት የዛሬ ኢኮኖሚ የዛሬ መንፈሳዊ ማንነት የዛሬ ስታተስህ የዛሬ አምስት ዓመት ስታነባቸው የነበሩ መጽሐፎች፣ ስታያቸው የነበሩ ፊልሞች፣ አብረውክ የነበሩ ሰዎች የወሰኑልህ ውሳኔ ነው። ዛሬ ደግሞ አንተ የምትገኘው የዛሬ አምስት ዓመትህን ወደፊትህን ሊቀይር በሚችል ቦታና ሁኔታ ውስጥ ነው የምትገኘው። ህይወት በምትፈልጉት አቅጣጫ ሚዛን እንዲደፋ ከፈለጋችሁ በምትፈልጉት አቅጣጫ መጫን ይጠይቃል የእናንተን ውሳኔ የናንተን ምርጫ ይፈልጋል። ዓለም በብዙ ምርጫዎች የተሞላች ነች። የቱን መውሰድ የቱን አለመውሰድ፣ የቱን መቀበል የቱን አለመቀበል እንዳለብህ አንተ ነህ ማወቅና እርግጠኛ መሆን ያለብህ። አንድ ጥያቄ ሊጠይቃችሁ፣ ከውርደትና ከክብር የትኛው ነው የተሻለ? ከመናገርና ከማዳመጥ የቱ ይሻላል? ከማስመሰልና ከመሆን የቱ ይሻላል? ከዓለማዊነትና ከመንፈሳዊነት የቱ ይሻላል? ከአዝማሪነትና ከዘማሪነት የቱ ይሻላል? ከመገመትና ከማስታወስ የቱ ይሻላል? ከመኮፈስና ከማጎንበስ የቱ ይሻላል? ከማስታወስና ከመጻፍ የቱ ይሻላል? ይሄ በጣም ቀላል ምርጫ ነው። ህይወት ግን እንደዚህ ብቻ ሆና ብትኖር ኖሮ ጥሩ ነበር። በህይወታችሁ ውስጥ ያሉ ምርጫዎች አንድ መጥፎ አንድ ጥሩ፣ አንድ ስህተት አንድ ትክክል ቢሆን ጥሩ ነበር። ነገር ግን እያደግ ስትመጣ ቁመት እየጨመረ እድሜ እየጨመረ ሲመጣ ህይወት ለአንተ አንድ ትክክል አንድ ስህተት፣ አንድ መጥፎ አንድ መልካም የሆነ ምርጫ ከማቅረብ ትወጣለች። ያተራ ጉዳይ ነው። ባዱ ጉዳይ በመልካምና በመጥፎ መካከል መምረጥ ሳይሆን በሁለት መልካሞች መካከል የተሻለውን መምረጥ ነው። ወዳጆቼ ውድቀት ያለው በአንድ መልካምና በአንድ ሌላ መጥፎ መካከል ባለ ምርጫ ውስጥ አይደለም፣ በሁለት መልካም መካከል እንኳን ውድቀት አለ። ብዙዎቻችን የምንመርጠው ቀላሉ ምርጫ ነው። ቀላል ነው ብላችሁ የምትገቡበት ምርጫ ውጤቱ መቅለል ነው። የአማረ ፍጻሜ ያለው በቀላሉ ምርጫችሁ ውስጥ ሳይሆን እንደ ቃሉ በሆነው ምርጫችሁ ውስጥ ነው። ብዙ ልጆች የሆነ ነገር ስትመርጡ የምትመርጡት ለስሜታችሁ ቅርብ የሆነ ትግስት የማይጠይቃችሁን እምነት የማይጠይቃችሁን ጽናት የማይጠይቃችሁን ድካም የማይጠይቃችሁን፣ ጽናት የሚጠይቅ አይመርጡም። የሚመርጡት በቀላሉ ሊተከብሩት የሚችሉት መስሎ ከተሰማቸው ብቻ ነው የሚመርጡት። አንተ ስትመርጥ የምትመርጠው ቀላሉ ምርጫ ነው። ትልልቅ ሰዎች ተጽዕኖ የፈጠሩ ሰዎች በዘመናቸው አስገራሚ ለውጥ ያመጡ ሰዎችን ካያቸው ደግሞ እየመረጡ የመጡት ቀላሉ ምርጫ ሳይሆን እንደ ቃሉ የሆነውን ምርጫ፣ ጊዜ የሚጠይቀውን ምርጫ፣ እምነት የሚጠይቀውን ምርጫ፣ ፍጻሜው ያማረ የሆነውን ምርጫ ነው የሚመርጡት። ግሬት ዴስቲኒ ያል ታላቅ ፍጻሜ ያለው በረከት ያለው ስኬት ያለው ድል ያለው በቀላሉ ምርጫ ውስጥ አይደለም፣ እንደ እግዚአብሔር ቃል በሆነው ምርጫ ውስጥ ነው። አሁንም እኔ ማድረግ ያለብኝ ቃሉን መምረጥ ወይም የሚቀለውን መምረጥ። ህይወት እድል አይደለም፣ እግዚአብሔር መርጠህ የምትኖረው ህይወትን የሰጠ ምርጫን የመኖር ግዴታ ደግሞ አለብህ። ሰዎች ለምንድን ነው የተሳሳተ ምርጫ የሚመርጡት? ሰዎች ለምንድን ነው የተሳሳተ ውሳኔ የሚወስኑት? አንዱና ዋነኛው የተሳሳተ ምርጫና የተሳሳተ ውሳኔ ምክንያት ግድየለሽነት ነው። ለራስ ህይወት ስሜት የለሽ መሆን፣ ለራስ ህይወት ደንታቢስ መሆን፣ ፍላጎት ማጣት ዛሬን እንደሚሆን ከሆንን ነገ የራሱ ጉዳይ ነው ብለን የምናስበው እንዴት ስለ ራስ ህይወት፣ ስለ ማንነት፣ ስለ ክብር ከማንም የተሻለ መስራት ሰክሰስፉል መሆን እየቻለ ከማንም ሰው በታች ስትሆን እንዴት ደንታ ቢስ ትሆናለህ? አብርሃም 25 ዓመት ጠብቆ ይስሐቅን ወለደ። አብርሃም ይስሐቅን ባረከው። ይስሐቅ ደግሞ ሁለት ልጆች ወለደ። ያዕቆብና ኤሳው የሚባሉ ልጆች ወለደ። የበኩር ልጁ ኤሳው ነው። ኤሳው የበኩር ልጅ ስለሆነ ሊደርሺፕ መሪነት የሱ ነው። ሲቀጥል ሁለት እጥፍ ውርስ የሱ ነው። ሲቀጥል አገልጋይነት የሱ ነው። ይሄ ሰው ጠንካራ ነው፣ ጦረኛ ነው፣ ጉልበት አለው፣ ችሎታ አለው። አደን ወጥቶ የፈለገውን ነገር አድኖ ይዞ የሚመጣ ሰው ነው። አንድ ቀን ከውጭ ሲመጣ ርቦት ነበር ይላል። ወደ ቤት ሲገባ ያዕቆብ ምስር ወጥ ሰርቶ ነበር። ርቦኛል ምስር ወጥ ስጠኝ ብሎ ይለዋል። ያዕቆብ ምን ይላል? እኔ ምስር ወጥ እንድሰጥ ከፈለግ ብኩርና እንሽጥልኝ ኤሳውም እንሆ እኔ ልሞት ነኝ፣ ይቺ ብኩርና ለምን ናት? አለ። ይቺ ብኩርና ብሎ ያሳነሳት ነገር መሪነት ነው፣ ገዢነት ነው፣ መንፈሳዊ አገልጋይነት ነው፣ ሁለት እጥፍ ድልሻ ነው። ምን ይነጫል? ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስሩ ወጥ ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። አንዱ የተሳሳተ ውሳኔ የተሳሳተ ምርጫ የምንመርጥበት ምክንያት በጣም ህይወትን ከሚገባ በላይ አቅልለን ማየታችን፣ እኛ እችል ያለው ውድ ነገር ሰዎች በጣም የሚኳኩለትን ነገር እኛ ግን ዋጋ እንደሌለው ምንም እንደማይጠቅም አርጎ መቁጠር። የተበለጣችሁት ምስኪን ህይወት እየኖራችሁ ያላችሁትና የተሸነፋችሁት አታችሁ አይደለም። ውዱን ነገር በርካሹ ነገር ለወጣችሁ። የዘላለሙን ነገር በጊዜያዊ ነገር ተካችሁ። ለህይወታችሁና ለእናንተ ብቻ ሳይሆን ለሌሎች ሰዎች የሚጠቅምን መሰረታዊ ነገር አቅልላችሁ አያችሁት። ግዴለሽ ሰዎች ዛሬን ከበሉ ዛሬን ከጠጡ ዛሬ ከደነሱ ዛሬ ሆዳቸው ከሞላ ዛሬ በቃ የመሰላቸውን ነገር ካረጉ ዴዶንኬት አገር መምራት እየቻሉ ብዙዎችን ማንቅደዚህ ምትር ማንቀጥቀጥ እየቻለ በተራ ነገር ነገራቸውን አሳልፈው የሰጡ ብዙ ሰዎች ናቸው። መጽሐፉ እንደዚህ አለ፣ ኤሳው እንዲህ አርጎ ብኩርናውን አቃለላት። አንተ ተራረከውን ያቃለልከውን ህይወት ማንም ቫልዩ አያደርግልህም። መጀመሪያ አንተ እጅ ላይ ያለውን ጉዳይ ቫልዩ ማድረግ ያለብህ አንተ ራስህ ነህ። በግዴለሽነት ምንም አይነት ውሳኔ መውሰን የለብህ። ዛሬን እበላ ብለህ ዛሬን ፈታ ላለሁ ብለህ ዛሬን ደስ ይለኛል ብለህ ዛሬን ዛሬን ብለህ ማድረግ የለብህ። ግዴለሽነት የማይወዳደሩ ነገሮችን ያወዳድራል። ኤሳው ከዛ በኋላ ብኩርናውን በታላቅ ለቅሶ በታላቅ ቁጭት ፈለጋት አላገኛል። ዛሬ እንደ ቀላል ያየኸውን ጉዳይ ነገ በእንባ ብትፈልጓት ታገኝ። ሁለተኛው እውቀት ማጣት ምንም ነገር ከመምረጥና ከመወሰን በፊት ስለዛ ጉዳይ በቂ እውቀት ሊኖር ይገባል፣ በቂ ግንዛቤ ሊኖር ይገባል። ሶስተኛ ጊዜያዊ ፍላጎት። ምን ጊዜም ቢሆን ምርጫችን ጊዜያዊ ፍላጎታችን ላይ መቆም የለበትም። ዛሬ አጥቷል ማለት ሁሌ ታጣለ ማለት፣ ዛሬ ቸግረዋል ማለት ሁሌ ይቸግራል ማለት ስሜታዊነት። የተሳሳተ ምርጫና የተሳሳተ ውሳኔ ሰዎች የሚወስኑበት ምክንያት ስሜታዊነት። ስሜት ጊዜያዊ ትክክለኝነት ነው። ስሜታዊነት የሶስት ነገሮች ጉድለት ነው። አንደኛ የብስለት አልበሰለም፣ ማችወርድ አይደለም ማለት ነው። ሁለተኛ የትግስት ጉድለት ነው። ሶስተኛ የልምድ ጉድለት ነው። ትክክለኛ ምርጫ ትክክለኛ ውሳኔ ለማድረግ ምን ላድር? በመጀመሪያ ማወቅ ያለብን ነገር ቢኖር የትኛውም ምርጫም ሆነ ውሳኔ ሌሎች ሰዎችን እንደሚነካ እወቅ። እኔ በራሴ ህይወት ላይ ነው የምወስነው በራሴ ህይወት ላይ ነው የምመርጠው አትበል። የመጀመሪያው ትክክለኛ ምርጫ ትክክለኛ ውሳኔ ለማድረግ ጸልይ። ሁለተኛ ቃሉን መርምር፣ መመሪያ ወይም ምሪት ታገኛለህ። በምትሄድበት መንገድ ምን አረግሃለሁ እመራሃለሁ። ስለዚህ ምን ብለህ ትጸልያለህ? እግዚአብሔር ሆይ አሁን የምሄድበት መንገድ አንድ እንድትመራኝ ምሪት እንድትሰጠኝ። ኦር ደግሞ ቃሉ ስለዚህ ጉዳይ ምን መመሪያ ይሰጠኛል? ቃሉ ልክ ነው ይላል? ጽድቅ ነው ይላል? አመጻ ነው ይላል? እውነት ነው ይላል? ምን ይላል ቃሉ? መመርመር አለበት። በጣም ብዙ አስተማሪ በበዛበት በዚህ ዘመን የሚረባህን የሚያስተምርህ ደግሞ በሚገባህ መልኩ አድርጎ የሚያስተምርህ በምትሄድባት መንገድ እምመራህ አሁን አካሄደ እንዴት ወዴት እየሄድ በዚያ ያያዜ መጨረሻ፣ ይሄ ከመወሰን በፊት ጊዜ ወስደ ማሰ ውጤቱን ለማወቅ ሞክር። አምሮ ያለው ሰው ነው ፍጻሜውን የሚያስብ። ቤተሰብ ያለው ሰው አይደለም ፍጻሜውን የሚያስብ። አምስተኛ ካንተ በፊት የነበሩ ሰዎችን ጠይቃቸው። ስለ ምርጫቸው ስለ መለስ ብለው ሲያስቡ ምን እንደሚሰማቸው ጠይቃቸው። ስድስተኛ ህሊና አናዳምጥ። ህሊና ማለት ትክክልና መጥፎውን የሚነግረን በውስጣችን ያለ ዳኛ ነው። ሰባተኛ አቋራጭ መንገድ አትፈልግ። አንዳንዶቻችን ከአቅማችን በታች ከእድሜያችንም በታች ሌሎቻችን ከዚህ የተሻለ ነገር ላይ መምጣት ስንችል በማይሆን ሁኔታ ውስጥ የገባንበት ምክንያት ማንም አስገድዶን አይደለም፣ እዚህ ሁኔታ ውስጥ የገባ ነው የገዛ ምርጫችን የገዛ ውሳኔያችን። ከፍም ዝቅም የሚያደርግህ የገዛ ምርጫ የገዛ ውሳኔ ነው። ሕይወትህ እንዲለወጥ ከፈለግ በግዴለሽነት ነገሮችን መወሰን ማቆም አለብህ። በግዴለሽነት መምረጥ ማቆም አለብህ። ትላንት በምንም አይነት የህይወት መንገድ ውስጥ መታችሁ ሊሆን ይችላል። አሁንም ግን አልመሸም። አሁንም እንደገና ስህተት በስህተት ለማረም ጥረት አታርጉ። በግዴለሽነት አትወስኑ። ስለገዛ ህይወታችሁ ደንታቢስ አትሆኑ። እናንተ ለምትኖሩት ህይወት ስሜት ያላቸው ሰዎች ፋሚሊዎቻችሁ ናቸው፣ ሚስቶቻችሁ ናቸው። እናንተ ለመውደቃችሁ፣ እናንተ ክብር ለማጣታችሁ። አዎ ትክክል ነው። ልጅ ስለሆናችሁ፣ ስጋ ስለሆናችሁ፣ ህይወት ስለሆነ፣ አሁን ህይወትን ለመቀየር መወሰን ያለብህን ከባድ ውሳኔ አስገራሚ ለውጥ ማምጣት ካለብህ አስገራሚ ውሳኔ ልትወስን ጊዜው ነው። ማቆም ያለብን ነገር ማቆም ካለብህ አሁን ነው። መጀመር ያለብን ነገር መጀመር ካለብህ አሁን ነው። መለየት ካለብን ነገር መለየት ካለብህ አሁን ነው። መውጣት ካለብን ነገር መውጣት ያለብህ አሁን ነው። ትፈልጋለህ፣ ትሆናለህ። አጉልኩራትንና እኔነትን ትተዋለህ፣ ከምቾት ትወጣለህ፣ ቀጠሮ መስጠት ታቆማለህ፣ ምክንያቶችን ታቆማለህ። አሁን መምረጥ ያንተ ጉዳይ ነው። ምርጫ ያንተ ጉዳይ ነው። ህይወትህ እንዲህ ሆኖ እንዲቀጥል እንዳፈርክ አንገት እንደደፋ እንዳዘንክ እንደተበለጥክ፣ እያወቅ እንደማታውቅ እየቻልክ እንደማትችል ሆነ ለመቀጠል አይ ኢነፍ ኢዝ ኢነፍ ብለህ የትላንትናውን ህይወት መማሪያ አድርገህ አዲስ ህይወት በህይወት ላይ ለመወሰን ምርጫህን አንዳንዶቻችሁ ቤተሰብ እንዲወስንላችሁ ጓደኛ እንዲወስንላችሁ የትዳር አጋራችሁ እንዲወስንላችሁ ትፈልጋላችሁ። ስለ ራስህ ህይወት ማንም አይወስንልህ፣ አንተ ነው የምትወስን። ወንድሜ አሁን አንተ ትልቅ ሰው ነህ ደስ ይላል ከሚል ነገር ወጥተህ ለስሜት አይደለም መወሰን ያለብህ። ጠይቃቸው፣ ካንተ በፊት ብያለሁ ቅድም። ጠይቅ እስቲ ካንተ በፊት የኖሩ ሰዎችን ጠይቃቸው፣ እሳቱ እንዴት እንደለበለባቸው እንዳቃጠላቸው ጠይቋቸው። አንተ መወሰን ካልቻልክ ሌሎች ሰዎች በአንተ ህይወት ላይ ይወስናሉ። ገንዘብን የሰጠኸው፣ ጊዜን የሰጠኸው፣ ጉልበትን የሰጠኸው ነገር መልክህን ካሳጣ፣ ቤተሰብህን ካሳጣ፣ ብዙ ነገርህን ካሳጣ ምን ጠብቃል? አንተ አንድ ጊዜ የመምረጥና የመወሰን መብትህን አሳልፈ ከሰጠ በኋላ ሰዎች ባንተ ህይወት ላይ ከወሰኑ በኋላ ምን ታ የማትወደውን ህይወት ለመኖር ትገደዳለህ። መሰለኝ ደሳለኝ ብለህ መኖር ማቆም አለብህ። እወዳችኋለሁ።